ብዙዎቻችን ቤት እንዲኖረን እንፈልጋለን። ታዲያ ይህን ፍላጎታችን አይቶ መሀል አዲስ አበባ በአስር ፐርሰንት ዳውን ፔመንት እነሆ ቤትን በስሙ ያድርጉ ይላል መልካም እድል። ይሄኛው ካሳንቺስ ያለው ሳይታችን ነው። ወይም ደግሞ አራት ኪሎ ፊት ለፊት ይሄኛው፣ እንደምታዩት ግቢ ገብርኤል ነው። ግቢ ገብርኤል ፊት ለፊት ያለው ሳይት ነው። ሳይታችን፣ ይሄ የግቢ ገብርኤል መግቢያው ነው። ይሄኛው ደግሞ የእኛ ሳይት አሁን እየሰራን ያለ ነው። መግቢያ ነው እየገባን፣ ሳይቱ ላይ ገባን። በጣም ደስ የሚል ሳይት ነው እንደምታዩት፣ ከአራቱም አቅጣጫ አስፋልት ዳር ነው። ደስ የሚል ቪው አለው ሳይቱ። እዛ ላይ ደግሞ እጅግ በጣም ሰፊ ሌግጀሪ ሳይት ነው እንደምናየው። ሳይቱ እየገባን ነው። በጣም ደስ የሚል ሳይት ነው። አሪፍ ሳይት ነው። ከዚህኛው ሳይት ላይ ከ40 ካሬ ጀምሮ ነው ያለ። ሚኒመም 40 ካሬ እስከ 160 ካሬ። አርባ ካሬ ባላንድ ነው አርባ ሀምሳ ሀምሳ አምስት እነዚህ ባለ አንድ ናቸው። ባለ ሁለት ደግሞ ሰማኒያ ዘጠና መቶ ባለ ሶስት ደግሞ መቶ አስራ አምስት መቶ ሰባት መቶ አስር ባለ አራት ደግሞ መቶ አርባ አምስት ና መቶ ስልሳ እዚህ ሳይት ላይ እንግዲህ እንደምታዩት ነው። ሳይቱ በዛ ላይ ቢዩ በጣም ደስ ይላል። ትንሽ የሆነ ተራራማ አካባቢ ነው። ደስ የሚል ቢዩ አለው። እዚህ ሳይቱ ነው የትኛውም ቦታ የሚታይ ነው። ደስ የሚል ሳይት ነው። ሳይቱ እንግዲህ ይህን ይመስላል። ለባለ እድለኞች ደግሞ ከ20% ጀምሮ ዲስካውንት አለን። ሳይቱ ላይ በጣም አሪፍ ዲስካውንት አለው። 100% ለከፈለ እዚህ ሳይት ላይ 20% ዲስካውንት አለው። የዲስካውንቱ ተጠቃሚም ሁኑ፣ እድለኛ ሁኑ። ቀድሞ ለመጣ ደንበኛ ደግሞ አሪፍ ቪው ይሰጠዋል። ቀድሞ ለገዛ